ስለ ጳውሎስ ሁለተኛ ሚስዮናዊ ጉዞ? የጳውሎስ ሁለተኛ ሚስዮናዊ ጉዞ በሐዋርያት ሥራ ለ1024 ጉዳይ እስከ 1222 ተመዝግቧል እና የተካሄደው በ49 እስከ 52 ዓመተ ምህረት አካባቢ ነው። በዮሐንስ ማርቆስ ላይ ከበርናባስ ጋር ከተፈጠረው አለመግባባት በኋላ የጀመረ ሲሆን ይህም በምትኩ ጳውሎስ ከሲላስ ጋር እንዲሄድ አድርጓል። ከአንጾኪያም ጀምረው በሶርያና በኪልቅያ ዞሩ አብያተ ክርስቲያናትን አጸኑ ጳውሎስ አማኞችን ለማበረታታትና ወንጌልን ለማስፋፋት ቆርጦ ነበር በዚህ ጉዞ ወቅት ጳውሎስ አንድ የመቄዶንያ ሰው ለእርዳታ የሚጠራበትን ራእይ ተመለከተ ይህም በፊልጵስዩስ በተሰሎንቄ እና በቤርያ በመሳሰሉት ቦታዎች ወደ አውሮፓ እንዲሄዱ አድርጓቸዋል በፊልጵስዩስ ጳውሎስና ሲላስ ታስረው ነበር፣ ነገር ግን የመሬት መንቀጥቀጥ ከተከሰተ በኋላ በተአምር ነጻ ወጡ። የእስር ቤት ጠባቂውንና ቤተሰቡን ጨምሮ ብዙ ሰዎች አመኑ። ጳውሎስ በአርዮስፋጎስ ላሉ ፈላስፎች ወደ አቴና ሄደ። ወደ የማይታወቅ አምላካቸው በመጠቆም ወደ እውነተኛው አምላክ እንዲመለሱ በመጥራት ወንጌልን ገልጿል። አንዳንዶቹ ያፌዙበት ነበር፣ ሌሎች ግን ክርስቶስን አምነው ተከተሉት። ይህም የጳውሎስን ድፍረት በአዲስ ባህላዊ ሁኔታዎች ወንጌልን በማካፈል አሳይቷል። በመጨረሻም ጳውሎስ ወደ ቆሮንቶስ ሄዶ በዚያ ለ18 ወራት ያህል ከአቂላና ከጵርስቅላ ጋር አብሮ ሠራ። እግዚአብሔር ያለ ፍርሃት እንዲናገር በራእይ አበረታቶታል። በቆሮንቶስ የነበሩ ብዙ ሰዎች ወደ እምነት መጡ፣ እናም ጠንካራ ቤተ ክርስቲያን ተፈጠረች። ጳውሎስ ጥቂት ተጨማሪ ከተሞችን ከጎበኘ በኋላ ወደ አንጾኪያ ተመልሶ ሁለተኛ ጉዞውን አጠናቀቀ።